ሴቶች ለመጠየቅ የምንፈራው ግን ወንዶች እንድታደርጉት የምንፈልገው ነገር፣ ያው እኛ ሴቶች የምንፈልገውን ነገር በግልጽ ለመናገር እንፈራለን። የትኛውም ሴት በግልጽ ባትጠይቅህም ቀጥሎ የምነግርህን ነገር እንድታደርግላት ትፈልጋለች። ዛሬ ከእኔ ከእህትህ ጋር እስከ መጨረሻው ከቆየህ እኛ ሴቶች የማንጠይቀው ግን ወንዶች እንድታደርጉት የምንፈልገውን ነገር በግልጽ አንድ በአንድ እነግርሃለሁ። ግን ደግሞ ሚስጥር ነው። የእኛ የሴቶች ሚስጥር። አደራ በእኛ መሀል ይቅር እሺ? ሚስጥሩን ለመስማት ካንተ የሚጠበቀው ይህን ቪዲዮ ላይክ አድርጎ

ሰላም፣ ሰላም እንዴት ናችሁልኝ? ናፊዳር ነኝ ዛሬም በአዲስ ልዩ በሆነ ቪዲዮ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። ይሄ ስለ ፍቅር የምናወራበት የምንመካከርበት፣ በተለይም ደግሞ የእኛን የሴቶች ሚስጥር በደንብ የምትሰሙበት ቤት ነው። ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። የእኔ ውድ ቤተሰቦች ሁልጊዜም ለምትሰጡኝ ሀሳብ፣ አስተያየት በጣም አመሰግናችኋለሁ። ሁላችሁንም ውድድ አደርጋችኋለሁ እና ደግሞ ወዶቼ ቪፔን ና አብርታችሁልኝ። ከመጀመራችን በፊት ፕሊስ ፕሊስ ብዙ ሰዎች ጋር እንዲደርስ ላይክ አድርጋችሁት እንጀምር። ወደ ዋናው ነጥባችን ስንገባ እኛ ሴቶች የማንጠይቀው ግን እንዲሆንልን እንዲደረግልን የምንፈልገው ነገር በፍቅር ግንኙነት ማለት ነው። የመጀመሪያው ነገር ምንድን ነው? ሰዎች በተሰበሰቡበት ቦታ ላይ በጣም እንድትንከባከባት፣ ፍቅርህን እንድታሳያት፣ እንድትገልጽላት ትፈልጋለች። ያው ሴት ልጅ ትኩረት ትፈልጋለች፣ ከአንተም በሌሎች ሰዎችም አንተን የተመለከቱ ጥሩ ነገሮች እንዲነገሩ፣ እሷንም የተመለከቱ ጥሩ ነገሮችን መልካም ነገሮችን ጥሩ የሆነ አቴንሽንን ትፈልጋለች። ስትንከባከባት ሰዎች ባሉበት ፍቅርህን ስትገልጽ ሰዎች ባሉበት ስለሷ ጥሩ ጥሩ ነገሮችን ስትናገር በጣም ነው ደስ የሚላት። ልክ እንደ ንግስት ስትንከባከባት እንዴት ነው አሁን? መንገድ ላይ በቃ አይደለ ወይ እያገዝካት ሊሆን ይችላል ወይ ቦርሷን ተቀብለ ወይ መንገድ እየመረጥክላት ስትሄድ፣ ብቻ ብዙ ብዙ መንገዶች አሉ አይደለ ሴት ልጅ ለመንከባከብ። ቀለል ያሉ ግን ለእኛ ለሴቶች ትልቅ ዋጋ ያላቸው ትልቅ ትርጉም ያላቸው ነገሮች አሉ። ወንበር ስበህ ስታስቀምጣት፣ በቃ እነዚህ ነገሮች ሰው ሲያዩ ዋው እንዲት እንዴት እድለኛ ናት፣ ወይኔ ታድላ ምናምን የሚለውን ነገር በጣም ትፈልገዋለች። ስለዚህ ሰዎች በተሰበሰቡበት ቦታ በደንብ አድርጋ እንድትንከባከቧት ባትጠይቅህም በእርግጠኝነት ትፈልጋለች። ምን ትጠብቃለህ? አድርገው ሁለተኛ፣ ሰርፕራይዝ እንድታደርጋት ትፈልጋለች። አሁን የትኛዋም ሴት ሰርፕራይዝ አድርገኝ ብላ እንግዲህ አትጠይቅም፣ የሚጠየቅም ነገር አይደለም ይሄ ግን ትፈልጋለች። ሰርፕራይዝ እንድታደርጋት ትፈልጋለች፣ እንድታስገርማት፣ እንድታስደንቃት፣ የሆነ ደስ የሚል ነገር እንድታደርግላት ትፈልጋለች። እንግዲህ ሰርፕራይዝ አይነቱ መንገዱ ብዙ ነው፣ አይደለ? ብዙ ጊዜ እላችኋለሁ፣ ድንገት ሰዓት ነግራት ራሱ ያለችበት መሄድ እኮ ሰርፕራይዝ ነው፣ አይደለ? ባልጠበቀችው ሰዓት ባልጠበቀችው ጊዜ እነዚህ ነገሮች ህይወትን በቃ ኢንተረስቲንግ የሚያደርጉ እንድትጓጓ ከአንተ ጋር ያላትን ነገር እንድትወደው የሚያደርግ ነገር ነው። በቃ ሁሌ አዳዲስ ነገሮችን የምታደርግ ከሆነ ሁልጊዜ እሷን ለማስደሰት የምትጥር ከሆነ በቃ ካንተ ጋር ያላት ነገር አሰልቺ እንዳይሆንባት ያደርጋታል። ስለዚህ ምናልባትም ሁልጊዜ ሁለት ሰዓት የምትደውልላት ከነበረ አስር ሰዓት ላይ ብትደውልላት ራሱ ለየት ያለ ነገር ነው። ሁልጊዜ ከምትላላኩት ከምታወሩ ቴክስት ወጣ ያለ ወይም የሚያስቅ ሊሆን ይችላል ብቻ ለየት ያለ ነገር ብታደርግላት ሰርፕራይዝ ነው። እንዳልኳችሁ የሰርፕራይዝ የሚለው መጠኑ ሁኔታዎቹ እንዳመቹልህ ግን። እሷን ማስገረም እሷን የሚያስደስት ነገር ባልጠበቀችው ጊዜ። ሰርፕራይዝ እኮ ያ ነው አደለም? ባልጠበቅነው ሰዓት ያልጠበቅነውን ደስ የሚያሰኘን ነገር የምንወደውን ነገር እንፈልጋለን። ከወደደችው ወይም ደግሞ ገና ወደ ፍቅር ግንኙነትም እየሄደች ካለችው ሰው ሰርፕራይዝን በጣም ትፈልጋለች። በጣም የሚያስደስታት ነገር ነው። ግን ያው አይጠየቅም። ሰርፕራይዝ አድርገኝ አይባልም። ግን እኔ ትደርሽ ይልሃለው፣ ይኸው እየነገርኩ ነው። ሰርፕራይዝ አድርጋት በቻልከው ሁሉ። ምናልባትም ከዚህ በፊት በተደጋጋሚ ስጠይቅ ይህ ነበረን ነገርኮ አድርገህም መገኘት ሊሆን ይችላል ሰርፕራይዝ። ያው ብዙ ጊዜ በሴትና በወንድ መሀል ፀጉርህን ተቆረጥ፣ ፀጉርህን እንደዚህ ያድርግ እንደዚህ የመሳሰሉ ክርክሮች ሊኖሩ ይችላሉ። የሆነ ቀን ላይ ፀጉርህን ተቆርጠህን ብትሄድ ሰርፕራይዝ ነው። ልክ እንደዚህ ሁሉ አድርግ በቃ የምትጠይቅህ የምትጨቀጭቅህ የነበሩ ነገሮችን አድርገህን መገኘት አንዱ ሰርፕራይዝ ነው እና ይሄ ለእናንተ ትቻለው፣ ምን አይነት እንዴት የሚለውን ለእናንተ ትቻለው። ግን በተቻለ አቅም ሰርፕራይዝ አድርጋትና ለውጡን በደንብ አድርገህ ታየዋለህ። ሶስተኛ ትኩረትን እንድትሰጣት ትፈልጋለች። እንዳልኳችሁ ማለት ነው ሴት ልጅ በጣም አጥብቃ የምትፈልገው ነገር ካንተ አቴንሽን ነው። ትኩረት ማለት ነው። ትኩረት በመስጠት ውስጥ ደግሞ ብዙ ነገሮች አሉ። ማዳመጥ፣ ማየት። እንዴት ነው አቴንሽናችሁ የሆነ ነገር ላይ ሲሆን እንዴት ነው ፕሮዳክቲቭ የምትሆኑት? ስራ ላይ ሊሆን ይችላል። ስራችሁ ላይ ትኩረት አድርጋችሁ ስትሰሩ ውጤታማ ትሆናላችሁ፣ አደለ? ለቤተሰቦቻችሁም ጊዜ ስትሰጡ በዛው ልክ የምታገኙት ደስ የሚል ነገር አለ። ሪሌሽንሽፓችሁም፣ የፍቅር ህይወታችሁ ላይ፣ ትዳራችሁም ላይ እንደዛው ማለት ነው። ሴት ልጅ ደግሞ ከምንም ነገር በላይ መታየትን፣ መደመጥን፣ መሰማትን፣ ቫሊዩ መደረግን ትፈልጋለች። ስለዚህ እንድታያት፣ እንድትሰማት ነው የምትፈልገው እና ብዙ ነገሮችን ስላደረግ ቅድም ብያቸኋለሁ። ሰርፕራይዝ ስላደረግካት ወይ ስጦታም፣ ቀጥሎ እንመጣበታለን፣ ስለሰጠሃት በቃ በቂ ነው ብለን እንዳታስብ። አብረሀት ስትሆን ልታዳምጣት፣ ሙሉ ትኩረትህን ልትሰጣት ልታያት አምሮባታል። ዛሬ ምንድን ነው ያደረገችው፣ እንዴት ነው የሆነችው የሚለውን ሁሉ እንድታያት ትፈልጋለች። በቃ አስተያየት እንድትሰጣት፣ እንድታደንቃት፣ እንደደበራት፣ እንደከፋት፣ ደስ እንዳላት በቃ አላለለ ስሜቷን ተረድተክ እንድታነባት ትፈልጋለች። በቃ ልክ እንደ መጽሐፍ። እንዴት ነው መጽሐፍ ስታነቡት ትረዱታላችሁ አይደል? ለማለት የፈለገው ሀሳቡ ይገባችኋል አደለ? ልክ እንደዛ ስሜቷን እንድታነብ ትፈልጋለች። ስለዚህ ትኩረት እንድትሰጣት ትፈልጋለች። ግን ትኩረት ስጠኝ ብላ ደግሞ አትጠይቅህም አይደል? ይሄ የሚጠየቅ አይደለም። አራተኛ ስጦታ እንድትሰጣት ትፈልጋለች። ለምን ይዋሻል? እኛ ሴቶች በጣም ስጦታ እንወዳለን። እንደውም ይህንን ስል የሆነ ፊልም ላይ አይቼዋለሁ። በቅርቡ ደግሞ አንዲት ልጅ ስታወራ ሰማሁኝና፣ ስጦታ በጣም ትወዳለች ልጅቷና፣ አዲስ ቦይፍሬንድ በኖራት ቁጥር ልደቴ ነው እያለች ታስከብራለች። በቃ በየጊዜው ልደቷ ቀን የለውም በቃ ትክክለኛ ቀን የለውም ልደቷ። የሆነ ሰው ስትተዋወቅ ዛሬ ነው ልደቴ ትላለች፣ ሌላም ሰው ደግሞ ስትተዋወቅ ዛሬ ነው ልደቴ ትላለች። እና ይሄ ነገር ገርሞኛል። ፊልም ላይ ነበር ያየሁት፣ ግን በአካልም እንደዚህ የሚያደርጉ ሰዎች አሉ። ትክክል ነው ማለት ሳይሆን፣ ግን ምን ያህል ስጦታ ምን ያህል እንደምንወድ፣ ምን ያህል ቫሊዩ እንደምናደርግ ማለት ነው። ልደቷ ጊዜ ስለሆነ ስጦታዎች የሚመጡላት ለዛ ነው ልደቴ ነው ልደቴ ነው እያለች ሰዎች ስጦታ እንዲያመጡላት የምታደርገው ማለት ነው። ያው ጥሩ ምሳሌ ይሁን አይሁን እኔ እንጃ፣ ጀስት ሀሳቡን ብቻ ውሰዱት። ስለዚህ ስጦታ በጣም እንወዳለን እኛ ሴቶች። ምን አይነት ስጦታ የሚለው ለስጦታ የምናስቸግር አይደለንም ሴቶች። በጣም ብዙ አይነት ስጦታ አለ። በቃ በእለት ተእለት ህይወታችን የምንጠቀማቸው ቦርሳ ብትሉ፣ ጌጣጌጦች ብትሉ፣ ሰዓት ብትሉ፣ ኮስሞቲክስ እቃዎች ብትሉ ብዙ አማራጮች አሉ። እንግዲህ ሴትን ልጅ ለማስደሰት ማሰብ ብቻ ነው የሚጠበቅብህ እንጂ ገበያው ሞልቶ ተትረፍርፏል። ምን ይዤ ልሂድ፣ ምን ልስጣት የሚለው ነገር አያሳስብህም። ያው እንደምትወደው እንደ ስታይሏ ስፔሲፊክ ማድረግ ቢኖርብህም ብዙ ነገሮች አሉ እንዳልኩት በእለት ተእለት ህይወቷ የምትጠቀምበት ሲሆን ያን ነገር ስትጠቀም ለምሳሌ ቦርሳ ብትሰጣት ቦርሳ አንተን ማስታወሷ የማይቀር ነገር ነው። ከዛ በዘለለ ደግሞ ቶትፉል የሆነ አንተን ብቻ እንድታስብ የሚያደርግ ጊፍቶች መስጠት ትችላለህ። የሆነ ወረቀት ላይ የተሰማህን ነገር ጽፈ ሊሆን ይችላል ወይ ፎቶዋን በተለያየ መንገድ አሰርተ ሊሆን ይችላል የምትወደውን ወይ የቤተሰቦቿንም ሊሆን ይችላል። ብቻ የሆነ የተለየ ስሜት ያላትን ነገር እንዳየችው አንተን ብቻ ሊያስታውሳት የሚችሉ ስጦታዎችንም መስጠት ትችላለች። ስለዚህ ስጦታ ምንም ይሁን ምን ግን ስጦታ እንድትሰጣት ትፈልጋለች፣ ባትጠይቅህም ማለት ነው። ስለዚህ ልደቷን አጠብቅ ወይ የሆነ በዓልም አጠ ጠብቅ በቃ የሆነ ራንደም ቀን ላይ ስጦታ አስጣት እና ለውጡን በደንብ አድርገህ ታየዋለህ። በጣም ነው ደስ የሚላት፣ ከአንተ ጋር ያላትን ነገር የሚያጠናክርም ነገር ነው ስጦታ። ስለ ነገሩ አይደለም፣ ስለወጣበት ገንዘብ ወይ ምናምን አይደለም። አንተ ያንን ስጦታን ለመግዛት የሄድክበት መንገድ እሷን ያስደስታታል ብለህ ከጀርባ እሷ ሳታቅ ከጀርባ ያደረካቸው ነገሮች ትልቅ ዋጋ እንድትሰጥህ ያደርጋታል። ሞክረው። አምስተኛ እንድታደንቃት ትፈልጋለች። ያው አድንቀኛ ይባል እስኪ ስለ ውበቴ ንገረኛ ይባል አደለ? ግን ትፈልጋለች። በጣም ትፈልጋለች። በተለይም ደግሞ ቀሩ አካል ሰው ፍቅረኛዋም ከሆንክ ከአንተ በደንብ አድርጋ አድናቆትን ትፈልጋለች፣ ትጠብቃለች። አድናቆት ስንል ደግሞ ላይክ ይሄ መልኳን ውጫዊ ውበቷን ብቻ አይደለም፣ በቃ ውስጣዊ ማንነቷን ያላትን ነገር በደንብ አድርገህ እንድትነግራትና እንድታደንቃት ትፈልጋለች፣ መስማት ትፈልጋለች። ሴት ልጅ በመስማት ነው እኮ የምትሸነፈው አይደል? ፍቅር የሚይዛት በጆሮዋ ነው ይባላል። ለዛ ነው በቃ የሆነ በጣም የሚያወሩ በጣም በቃ አላድለ የሚያደንቁ ይችሉበታል፣ በቃ ከሴት ጋር ማውራት የሚባሉ ወንዶች ቶሎ ኢዝሊ በፍቅር የሚያሸንፉበት አንደኛው ምክንያት ይሄ ነው። በቃ በጆሮዋ የምትሰማው ነገር ወይኔ እንዴት ነው የምታምሪ፣ ወይኔ እንደዚህ ምናምን የሚለው ነገር በጣም ይገዛታል። ሴትን ልጅ እንድትሸነፍ ያደርጋታል። ልክ እናንተ ውበት አይታችሁ እንደምትሸነፉት ማለት ነው። የሆነ ያህል ፐርሰንት አለው አይደለ? ቆንጆ የምታምር ሴት ስታዩ የሆነ ያህል ትሸነፋላችሁ። ልክ እንደዛ ሁሉ ሴት ልጅም ደግሞ ታምሪያለሽ፣ ቆንጆ ነሽ የሚሉ ነገሮች ሲደጋገሙ የመሸነፍ ነገር አለ። ስለዚህ ውጫዊ ውበቷንም የምትወዳት የምታፈቅራትን ሴት ውጫዊ ውበቷንም ውስጣዊ ማንነቷንም በደንብ አድርገህ እንድታደንቃት፣ እንድትነግራት፣ ያሏትን ጥሩ ነገሮች እንድትነግራት በደንብ ትፈልጋለች። ይሄ አንድ ጊዜ ነግረሃት የሆነ ጊዜ እንትን ብያ ባለፈው ነገር ያት የለምና የሚባል አይደለም። ኤቭሪ ታይም በቃ የሆነ ነገር እያነሳ ልትነግራት ይገባል። ይሄ ደግሞ ፍቅርን የሚያጣፍጥ ፍቅርን የሚያጠናክር ነገር ነው። በኋላ ላይም ትዳር ላይም ከገባችሁ በኋላ ነው የምላችሁ። በጣም አስፈላጊ ነገር ነው አድናቆት። ያሸንፈናል። ስድስተኛ ላይ ደርሰናል። እኛ ሴቶች ወንዶች እንድታደርጉት የምንፈልገው ግን የማንናገረውን የማንጠይቀውን ነገር እየነገርኳችሁ ነው ሚስጥራችንን። በቃላት ፍቅርህን እንድትገልጽላት ነው ሌላኛው የምትፈልገው ነገር በቃ በቃላት በቃለኛ ለሴቶች ትልቅ ትልቅ ትርጉም አላቸው። በቃላት እንዴት እንደምትወዳት በቃላት ለእሷ ያለህን ጥሩ ነገር በደንብ አድርጋ መስማት ትፈልጋለች። እንድታደንቃት የሚለው ላይ ነግሬሃለሁ። በቃ ምን ያህል መስማት እንደምትፈልግ ምን ያህል ፍቅር እንደሚይዛት እንደምትሸነፍ ማለት ነው፣ በመስማት በቃ ወዳት አለው ስለምወዳት አይደለ? ይሄን እያደረግኩ ያለሁት ላይክ፣ ስጦታ እየሰጧት አደለ? ሰርፕራይዝ እያደረግኳት አደለ ምናምን። በቂ አይደለም። እንደምትወዳት፣ እንደምታፈቅራት እንድትነግራት ትፈልጋለች። በቃልህ መስማት ማለት ነው። ማረጋገጫ ይሆንላታል። በቃ ያንን ስትሰማ ታረጋግጣለች። በአካል እኮ ብዙ ነገር እያደረክላት ይሆናል። ብዙ ነገሮች ግን መስማት ትፈልጋለች። በቃ ካንተ እወድሻለሁ፣ አፈቅርሻለሁ፣ አንቺን በማግኘት የእድለኛ ነኝ። በዚህ ዙሪያ እንደውም በጣም ብዙ የሰራኋቸው ቪዲዮዎች አሉ። ፍቅርን የሚያጠናክሩ ጥልቅ ፍቅር ውስጥ የሚከቱ ቃላት ብዬ ብዙ የሰራኋቸው አሉ። ኢንዲስክሪኑ ላይ ወይ ያስቀምጥላቸዋለሁ እንድታዩት ሪኮመንድ አረጋቸዋለሁ። በቃ ለምትወዳት ሴት ብትላት የበለጠ ፍቅራችሁን የሚጨምሩ ነገሮች፣ ንግግሮች ማለት ነው። እዚህ ላይ አረ አልችልም፣ ናፊ፣ አይሆንልኝም ብሎ ነገር የለም። የምትወዳት ከሆነ ከአንተ ጋር እንድትቆይ ጥሩ ሪሌሽንሽፕ እንዲኖራችሁ የምትፈልግ ከሆነ ባትጠይቅህም እንኳን በግልጽ ባትነግርህም እንኳን በቃላት ፍቅርህን እንድትገልጽላት ትፈልጋለች። በመጨረሻ ሰባተኛ ላይ ደርሰናል። እንድታስቃት ትፈልጋለች። አስቀኝ አይባል ነገር፣ ግን በጣም ነው የምትፈልገው። ከአንተ ጋር ስትሆን መሳቅ፣ ከአንተ ጋር ስትሆን መጫወት በደንብ ትፈልጋለች። ይህንን ስል አንተ ግዴታ ኮሜዲያን መሆን አለብን ማለት አይደለም። ግን ለአንተና ለእሷ የሚሰሩ ቀልዶች መኖር አለባቸው። አንተና እሷ አውርታችሁ የምትግባቡባቸው የሚያስቃት። እሷን በቃ መረዳት አለብን። ምን ነገር ያስቃታል፣ ምን ነገር ያዝናናታል የሚለውን መረዳት ነው። አፍተሮ ልጅ ግዴታ ኮሜዲያን መሆን አይደለም አይደለ? አንዳችን የሚያስቀን ነገር ሌላኛችን ላያስቀን ይችላል፣ አይደል ኮሜዲያንም ሆኖ ማለት ነው። ግን እዚህ ጋር እያወራን ያለነው ነገር ሰውን አውቆ ተረድቶ ላይክ እንዴት ነው ሁለት ሶስት ሆናችሁ ኮ ከጓደኞቻችሁ ጋር መራ ስታወሩ የሆነ ሰው ምን በተለየ ሁኔታ እንደሚያስቀውና እንደሚያስደስተው ኮ ታውቃላችሁ አይደለም ሰው። አንተ ደግሞ የምትወዳት ልጅ ምን እንደሚያስቃት ምን እንደሚያዝናናት ማወቅ አይከብድህም። ያንን ነገር መደጋገምና እንድትስቅ ማድረግ በጣም ወሳኝ ነገር ነው። በቃ ከአንተ ጋር ስትሆን መሳቅ፣ ከአንተ ጋር ስትሆን ፈታ ዘና ማለት በጣም የምትፈልገው ነገር ነው። እና ይሄን ማድረግ ደግሞ እሷ ስለፈለገችው ብቻ ሳይሆን ከአንተ ጋር ያላትን ነገር ኮኔክሽናችሁን የሚያጠናክር ነገር ነው። አብሮ መሳቅ አብሮ መጫወት፣ በኋላ ላይም ወደ ቤታችሁም ስትሄዱ ስትለያዩ ትዝ የሚለው ትዝታን የሚፈጥሩ እነዚህ ነገሮች ናቸው አደለ? ሰዎች ሲነፋፈቁ ወደ አይምሯቸው የሚመጡት እነዚህ ትዝታዎች ናቸው። የሳቃችሁት የተጫወታችሁት፣ እነዚህ ነገሮች ወደ አይምሮ ይመጣሉ ስለማይጠፉ ማለት ነው። እና ቀላል ነገር አይደለም፣ ሞክረው። እኛ ሴቶች የምንፈልገው ግን እማንጠይቀው፣ እንደዚህ ብታደርጉ እንደዚህ ቢሆን ብለን እማንጠቃቸውን ወሳኝ የሆኑ ነገሮች ነው የነገርኳችሁ ተግብሮ ቸው ለውጡን ታዩበታላችሁ። የዛሬው ቪዲዮ ይህንን ይመስል ነበር። እንዴት አገኛችሁት? እንደተማራችሁበት እንደጠቀማችሁ መቶ ፐርሰንት አልጠራጠርም። እስኪ ኮመንት ላይ ሐሳባችሁን አስቀምጡልኝ። ይጠቅመዋል እንደው ቢሰማው ለምትሉት ለወንድማችሁ፣ ለጓደኛችሁ፣ ለወዳጅ ዘመዶቻችሁም እንደዚሁ ሼር አድርጉላቸው። በቀጣይ በሌላ ቆንጆ በሆነ አዲስ ቪዲዮ እስከምንገናኝ ድረስ እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በቅርቡ መቶ ሺህ ሰብስክራይበር እንገባለን። ሁላችሁንም በጣም አመሰግናችኋለሁ። ውድድ አረጋችኋለሁ።